ብዙዎች በደራሲ ፍቅረ ማርቆስ ደስታ ድርሰት በድምፃዊ ጎሳዬ ተስፋዬ ውብ ዜማ የተዋወቋት ቡስካ እንዲህ በጥብቅ ደን ያጌጠች ናት። ከቡስካ ሰማይ ስር እንዲህ ጥቅጥቅ ብሎ የሚታየው የቡስካ ጥብቅ ደን የአካባቢው ማህበረሰብ ለዘመናት ጠብቆ ያኖረው ነው። ቡስካ የሚለው ቃልም አንድነት መሰባሰብን ክብር መፍጠርን የሚያመላክት ነው። ይህ አሁን ላይ ለጥብቅ ደኑ ቀጣይነት የሚሰራው ደብረ ጽዮን አቡነ ሙሴ ጸሊም አንድነት ገዳም ነው። በገዳሙ የማኅበረ መነኮሳቱ አፈ መምህር የሆኑት አባ ወልደ ኪዳን ሐዋርያ ክርስቶስ እንደሚሉት የቡስካ ጥብቅ ደን በዚህ መልኩ ተጠብቆ ለዘመናት መኖሩ የአካባቢውን ማኅበረሰብ አርቆ አስተዋይነት የሚያመላክት ነው። ይሄ የቡስካ ደን በጣም ተጠብቆ የቆየ ደን ነው። ምናልባት የተጣራ መረጃ ባይኖረኝም በደንብ እስኪረጋገጥ ከ አስር ሺህ ሄክታር በላይ ሊደርስ የሚችል እንደሆነና በሀገሪቱ በጣም በጣም ትልቅ ደን እንደሆነ ነው። የደን እና ገዳሙ ጥንታዊ እንደመሆኑ ለዚህ ደን የነበሩ የቀደሙ አባቶቻችንም የሚሰጡት አስተዋጽኦ ቀላል አይሆንም። ህዝቡ፣ የቡስካ ህዝብ ይህን ደን ጠብቆ በማቆየት ላይ ትልቅ ድርሻ አለው። ገዳማችንም እኛ መልሶ ከተቋቋመና ከደረስን ጀምሮ ከህዝቡ ጋር በመሆን እየተመካከርን ደኑ እንደዚሁ እንደተጠበቀ እንደተከበረ በተለይ ደግሞ የዱር እንስሳቱ ተመልሰው በጣም ብዙ አይነት አእዋፍ ያሉበት ደን ነው። እንደ ጉሬዛ ያሉ በጣም በቤተ ክርስቲያን ትልቅ ቦታ የሚሰጣቸው እንስሳት ናቸው። ጽቋሚ የሚባሉ እንስሳት ናቸው። ጉሬዛ፣ እንደነዚያ ያሉ እንስሳት ያሉበት ደን ነው እና ደኑ ትልቅ ደን ነው። አባ ወልደ ኪዳን ገዳሙ አሁን ላይ የብዙዎች መዳረሻ እየሆነ የመጣ ቢሆንም ለረጅም ዓመታት ተረስቶ የቆየ ስለመሆኑ ይናገራሉ። ስያሜውን የሚያገኘው በግብፅ አገር በብዙ ከሚታወቁት ኢትዮጵያዊው ሙሴ ነው። እንግዲህ አቡነ ሙሴ ፀሊም ከስማቸው ስንነሳ ያው ጥቁሩ ሙሴ ማለት ነው፣ ወይም ኢትዮጵያዊ ሙሴ በግብጽ ሀገር ሙሴ ሙሴ የተባለ ጥሪ ስላለ ሊቀነቢያት ሙሴም እስራኤላዊው በጣም ሰፍቶ ጎልቶ የሚታወቅበት ሀገር ስለሆነ ከሱም ሆነ ከሌሎች ሙሴ ከሚባሉት ለመለየት ግብፃውያን ኢትዮጵያዊ ሙሴ ብለው ይጠሯቸው ነበረ። ከ 50 ከ60 አመት በላይ ወይም ከዛም በላይ ለሆነ አመታት ጠፍ ሆኖ ተረስቶ ያለ መነኮሳት የቆየ ያለ መነኮሳት ብቻም ሳይሆን ያለ ቤተ ክርስቲያንም የቆየ ቦታ ነበረ 2012 2013 አካባቢ መልሶ ቦታው እንዲቋቋም ሆኗል በብጹ አባታችን በብጹ አቡነ ፊልጶስ በሀገረ ስብከቱ ሊቀ ጳጳስ በቡስካ የሚገኘው ይህ ገዳም አሁን ላይ ህብረተሰቡን በስብከቱ ወንጌል ከማገልገል የቡስካ ጥብቅ ደን እንዲጠበቅ ከማድረግ ባሻገር የተለያዩ አልባሳት ጭምር የሚመረትበት ነው። በገዳሙ በኩል የተለያዩ የግብርና ልማት ስራዎችም በስፋት የተሰሩ ነው። ቤተ እንጦንስ የሚባል የጎጆ ኢንዱስትሪ ልማት ዘርፍ የምንለዋለን። እዛ ዘርፍ ውስጥ አራት ክፍሎች አሉ። አንዱ የሸማ ስራ ክፍል ነው። ሁለተኛው የልብስ ስፌት ክፍል ነው። ሶስተኛው የሹራብ ስራ ክፍል ነው። አራተኛ የጥልፍና ህትመት ስራ ክፍል ነው፣ የጨርቅ ላይ ህትመት ስራ ክፍል ነው። እነዚህ አራት ክፍሎች በዚህ በጎጆ ኢንዱስትሪ ልማት ዘርፍ ውስጥ የተካተቱ ናቸው። እዚህ ዘርፍ ውስጥ ሹራቦች ይመረታሉ። በተለያየ መጠን ለህፃን ለአዋቂ፣ ለወጣቶች፣ ለሴቶች፣ ለወንዶች የሚሆኑ ሹራቦች ይመረታሉ። እዚህ የምታዩት የኢንዱስትሪው ስራ በአብዛኛውን ይሰራል። ኦሞ ስትወርዱ ደግሞ የእርሻ ልማት አለን። በተለይ በተለይ ኦሞ ላይ ንብ እርባታ ቆላም ስለሆነ ይመቻል። በደንብ እዛ እየተሰራ ነው ያለው። ማር በማቀናበር በማጣራት ስራ ደግሞ እዚህ እየሰራ ነው ያለ ነው። ታዲያ እነዚህን የግዳሙን ምርቶች ለህብረተሰቡ ተደራሽ ለማድረግ ፈተናዎች ይገጥማሉ። የተወሰኑ እንግዶች ሲመጡ እዚህ የተመረተውን ሲያዩ ደስ ሲላቸው ይገዛሉ። እንደው ለማሳያ ያህል አንድ ሁለት ባዛር ተሳትፈናል ዲመካ ከተማ አንድ ቀን ባዛር ተሳትፈናል። አርባ ምንጭም በነበረው ኢንዱስትሪ ልማት ቀን እንደዚህ ተብሎ በተዘጋጀው ሁለት ቀን ባዛር ተሳትፈናል። ከዚህ ውጭ ግን ያሉ ምርቶችን እያመረቱ ከማኖር ውጭ ሌላ የተጠቀምነው የሽያጭ አጋጣሚ የለም። ሰዎች ሲመጡ በእንግድነት ምርቱን ሲያዩ ይገዛሉ። ሲገዙ በጣም ደስተኞች ናቸው። እርግጠኛም ተጠንቅቀን ነው የምናመርተው። ሹራቦቻችን ጥሩ ጥሩ ምርቶች አሉን። የሸማ ልብስ ምርቶቻችንም እንደዚሁ ሰዎችም ደስ ብሏቸው ይገዛሉ። ነገር ግን አስፍቶ ብዙ ቦታ ለማድረስ ገና አልቻልንም ማለት ነው። በቡስካ አካባቢ ያለው የመብራትና የቴሌኮሙኒኬሽን ተደራሽነት ችግሮች ለገዳሙ ብሎም ለአካባቢው ነዋሪዎች ፈተና ስለመሆኑም ተነግሯል።